ይሄኛው ሶስተኛው ሽንት ቤት ነው። ከማስተር ቤቱ ሙጋ ማለት ነው። ኦኬ፣ ሰከንድ ፍሎር እና ፈርስት ፍሎር አይቼ ነበር። ባትሩም ማለት ነው ረብ ያለው

አንደኛው ፎቅ ላይ ነው ያለው ነው ኪችኑ እና ሁለተኛው፣ ሳሎን ማለት አንደኛው ሳሎን ሁለተኛው ሳሎን ላይ ነው ያለው ይሄ ከኪችኑ ጋር ያለው ማለት ነው። እግዚአብሔር ከፈቀደ ይሄንን ቤት። ይሄ ደግሞ ድራይ ስቶሬጅ ነው። አስቤዛ አርጋች ስትመጣ አንደኛው፣ ሌላኛው ልክ እንደገባችሁ ያለው ቤት ነው። ይሄ ሞዴሉ ነው እና ሞዴሉን ለማሳየት ያስቀመጡት ሮ ነው። ለልጆች መጫወቻዎች አማረግ ይቻላል፣ ካስፈለገ ማለት ፎር ባድሩም አለ እንደ አቅሜቲ ግን መጠቀም ይቻላል ማለት ነው ይሄ ኦፊሳቸውን ፎር ነው